እንትንማንሳሙሽ እየዘገዘገች አፍሮፌ ሊያደረገች ልጅ አለ እስከ ቤተሰብ እነ ብሩኬ እስከ ቤተሰብ የምዘጋዘቅ ሁሌ ምዘጋዘቅና ማለት ነው። ከእዚህ አይሄድኩና በውስጥ ሁሉ መልሽልኝ የእኔ ቆንጆ ብዬሽ እፅረፍኩላት። ከእዚያ ስትመልሽልኝ እንትን አጥፊ አጥፊ እናት አትዘጋዘቅም ምናምን ብላት የሀይሚ የተዘገዘቁ ቤተሰቦቿን ሀይሚ ስተዘገዘቀችው ቀርጻ አላከችልሽ። ሻር አደረገች። ይህን አስጠፉትና፣ እኔ አሁን አነሳዋለሁ አለች። እንዴት እናውቃታለን? ማቆጥ እንግዲያ ማ መጀመሪያ ነው? ጎንደሪዋ ማለት ነው እሷ መነሻ ዜድ ነች ብላለች። ከዚህ በፊት አሁኑ እንደዚህ ማለት የጀመረችው እንጂ መነሻ እሷ ነች እኮ። ዜድ እኮ በእሷ ልጅ ምክንያት በጣም ብዙ ልጆች እንደዚህ እያደረጉ ነው። አትከራከሩ። የምር ለዛች ነው። እሺ እሺ። አረ ነው ያገበኝ

እሷም ትምጣ እነበረከት እኔ አሁን ከምንም በላይ የፈለኳቸው እነበረከት አብረው ቁጭ ብለው ልጅቷን ያቋታል። እነሱ እነሱ ደግሞ ሼር አድርጉላቸው። ችግራቸው እነሱ ገስት መጥተው ያለው ነገር አይነጋገሩም። ንቀት ነው። እዛው ቁጭ ብለው ተደምድመው ነው የሚቀመጡት። የምሬ ነው። ሲፈለጉ ገስት አይገቡም። ለምንድን ነው ያው ሊሰኔ ማለት ነው። እኔ እኮ እያልኩሽ ነው። እኔ አሁን እነበረከት ነው የፈለግኳቸው ለሌላ ነገር ሳይሆን ልጅቱ አብረው ተቀሩሲጀምር ይተዋወቃሉ ያ ከሚተዋወቁት ያስጠላ ነው።

ወደ ስድብሩ ወጣሉ። እዚች ጋር ካሉ ልጆች አንዳቸው የምጡ ምንድን ነው? እዚች ጋር እነሱ ሁሌ ገስተማ የገቡበት ምክንያት ምንድነው? እንደነሱ እኮ ማድረግ ያቀተንም በነገራችን ላይ ነገር ግን የሆነ ለሰው ልጅ እንትን ይላል። እዚች ጋር ካሉ ልጆች አንዳቸው ነው አንዳች ነው ሲያስጠላ እና ከዳ ካልዘጋሁት ከፍቼ ልቀመጥ ነው። እንየው እንጂ ምንም እንዳሉ። በረከት መቶ ሁለት ሰው አላችሁ። ድንቅነሽ እንድገና ቲነኝ እና ልጅ ከዛ የምትፈለገው ድንቅነሽ መጣ ነበረ። እና ዋንዴ ማለት ነው

አንች ወተት ትሻለኛል፣ አን ደሞ ትይኛለሽ። እዚህች ጋር አውቃታለሁ ካላሉ ማለት ነው። እዚህች ጋር አውቃታለሁ አይበሉን፣ ነገር ግን ውስጥ ላይ ሄደው እንዳታረክ ይበሏት። እዚህች ጋር አውቃታለሁ አይደለም፣ ነገር ግን ባይሉን፣ ውስጥ ላይ ሄደው ይምከሯት። ምንድነው ሁሌ መሽሟንማን፣ ሁሌ መሽሟንማን እና እኛ የእነሱ ስም ምንጠራኮ ምናልባት በጥሩ ነገር የጠራ ናቸው? ራሳችን አሞግሳቸው፣ ራሳችን የበላይነት ሆናቸው እንደታዩት ኖ፣ ኔቨር ኤቨር፣ እኛ የምንጠራቸው በመጥፎ ነገራቸው ነው እንጂ እየጠራነው ያለነው በጥሩ ነገራቸው አይደለም። ሶ በስነ ስርዓት ነው እየተነጋገር ያለነው ኖ። እና እኛን አታክብሩ፣ ነገር ግን የጨረቃ ፋሚሊ ናቸውቃ። ይሄኔ ትላንትና በጣም ያገረመኝ ነገር ብሩኬ ጊዩ ብሩኬው የሀይሚ ቻይናል ሼራ ላደረገች ብሎ በውስጥ አውርቷል፣ ትላለች በረከቱ፣ ማ በረከት ሰሊማ ናቸው። አሁን ሌላ ሴት ሊያመጣ ስለሆነ የሃይሚ ፎሮፌር ፖስት አድርጉ ብሏል፣ ትላለች ቁጭም ላይች አማድ ያምናሉ

አሁን እዚች ጋር የምታውቋቸው ሼር አድርጉላት። ከእነሱ ጋር ያለች ልጅ በብልግና በብልግና የሰውን ፎቶ አቀናብራለች። ሶ አንድም የሀይሚ ፎቶ ተቀናብረዋል። እሱ ብዙ ቦታ ተዛዝሯል። ነገር ግን ኔንና ሀይሚ ሶስት እኮ ነው እየተሰራው። ኔንና ሀይሚ ሜሪ ሶስታችንንም እኮ ገን ሰኒ ገና ድንግል ነው። እስክቲ ተላስ እስክትላ እነሱ እነሱ ያበጡት እዛ ወደዛ እኔ ገና ነኝ እንዴ? እኔ ማን ያገባል? ይሄ ድምፅ ተሰማ።

ይሄ ደግሞ፣ አንቺ ደግሞ ማለት ነው። አንቺ ደግሞ ባለኝ ባለው ማለት ነው። አንቺ ደግሞ ነው ነው ነው። አንቺ ግን ምን ሆነሽ ነው? እኔ እያልኳለሁ፣ ይሄ ነገር ወንዶች ሲያዩ፣ በቃ ይቺ ልጅ እንደዛ ነች ብሎ የምር ግን ማለት ነው። እሱን ነገር አይታችሁ ዝም ማለታችሁ፣ ሴት ሆናችሁ ግን፣ አንዳንዳችሁ ፎቶ ተዘርዝቋል ብላችሁ ሮጣችሁ የምትመጡት የት ናችሁ ዛሬ?

ወይ ፋፊን ልንገርሽ በረከት የምናልኳት ምስለሽ ከእናንተ ጋር ገስት የሚውሉ ልጆች እየዘቀዘቁ ነው ብየስደጋት ምን እንደሌለን ልንገርሽ። ከእኛ ገስት ሲመጡ ሲልኩልን ዝም ብለን ነው እንጂ የምናስገባቸው ጓደኞቻችን ሆኖ አይደለም። አናውቅምረጃስላለይው መረጃ ይኸው። እኔ ያመጣሁት ምን እንደምታውቂያለሽ፣ እኔ ውስጥ ላይ ቦንቱ ምትባለዋ ከዚህ በፊት ውስጥ ላይ ጻፈችልኝ። እኔ ያላልኩት ነገር ያልተናገርኩት ነገር ያልጻፍኩት ነገር አምጥታ ደርክ ማርጋ ጻፈችልኝ። ገባሽ ስለ ቡሩኬ ስለ ቡሩኬ ማለት ነው ከዛ እኔ መልስም አልመልስላትም እኔ መኔ ከሷ ማለት ጨቃጨቅም ምክንያቱም እኔ የጻፍኩት ካለ ይ ውስጥ ነው የጻፈችልኝ የጻፍኩት የፖሰድኩት ካለ አምጥታ ታሳይኝ ነገር ግን ምንም አለላትን ብዬ እስክሪንሽት ብቻ አርጌው የዛ ጽሁፉን ስክሪንሽት አርጌ ብሎክ አስጠጠኋት ገባሽ ከዛም በኋላ መልሳ ስም ቀይራ መጣ ስም ቀይራ መጣችና ከዛ የሆነ ቀን ደግሞ እቺ ልጅ እኔ ውስጥ ላይ የጻፋችለኛ የሆነ ቀን ከነበረከት ቁጭ ምላለች። እቺማ ከነበረከት ቁጭ ካለች ዞሮ የነበረከት እነበረከትም ሆነው አካውንት ቀይረው ይሆናል ብዬ ጸጠርኩኝ ማለት ነው። ምንም አልተናገሩ። ዛሬ ደግሞ ስሟን ቀይራ የዜድን ፎቶ የሆነ ላይ አይነት አርጋ የሰኒን ፎቶ የሀይሚን ፎቶ የሰኒን ጓደኛ ፎቶ ደግሞ በብልግና ነገር ሶስታቸው ነገር በጣም እንደገና ሀይሚን እየገበበት ነው ባት ያምላክ ገባሽ ከዘመን እሺ ሄጄ ስሟን ሰርች አድርጌ ስገባ እራሷ ናት እቺ የቡን ለኮቶር ልጅ ናት ስፈታት እራሷ ናት። ከዛም በኋላ ለምን እንደዚህ ይሆናል እነ በረከት ያውቋት ነገር ከሆነ ለምን እንደዚህ ይሆናል እያወቋት ለምን እንትን እንላለን እርስ በራሳችን ለምን እንዘቃዘቃለን ልጆቹስ እንደፈለጉ ሩፌም ሀይሜም እሺ አብቅተን ሁሉም ፓርት ለቋል ጮኸን ጮኸን ምንም ትርፍ የለው የስደት እህቶቻችን ለምን ይነካሉ ካላስ የስደት እህት የስደት እህት ማለት ነገ ብትታመሚ ሮጣ መደርሰው የስደት እህትሽ ናት

ይ አዳም ያንቺን ፎቶ ዘግዝቀው በብልግና በኖርማል ቢዘቀዝቁት እስኪመቸም በብልግና ዘግዝቀው ዝምታ ያለሽ አትይም። እመቤቴ ከያዘዘቁት እንኳን ለምን አትይም? በሰዓቱ ታ በቦታው ያለ ሰው ነው የሚሰማው። ገባሻ አይደል እንደ ውዴ፣ ሰውን መለመድ እንገዲህ፣ ሰውን ከለመንሹ ማለት ነው። ይባስ እየገነነ ነው የሚሄድ። እንትን የተባለ ነው የሚመስለው። ጅግና ጅግና ነው።

ዞሮ ዞሮ አሁን ተረጋጉ፣ የሚፈታውን ነገር በስርዓት ይፈታል። ከተቀመጥን እስካሁን ድረስ በስነ ስርዓት የሚፈታ ነገር ቢሆን ማለት ነው ይመጡ ነበርያ ፋፊ አይሰሙም። ገብቶሻል? አይሰሙም። ምክንያቱም የሚፈልጉት እነሱ ብጥብጥ ነው። ሰላም አይፈልጉም።

አይሰማሽም። ለማንኛውም እራሳችሁ እንጠብቀው አለ። እንደዚህ በቃ መተው ነው፣ አርፎ መቀመጥ መረጋጋት። ወላሂ እንድህ እህቶቼ፣ ወላሂ እህት፣ እዚህ እኮ ሁኔታ ላይ በሽታ ላይ ብንወርቅ ማንም ያነሳን የለም። ይሄን እያወቅንበት ጌታን ጌታ ወሎ የተመኘ ከአንቺ አልጠብቅም ዝምታ ስለዚህ ራሳችሁን ጠብቁ። በመወያየት የሚፈታ ከሆነ በውይይት ይፈታል። ለማንኛውም ደኗ ሁሉም አንድ አይነት ወሬ ነው፣ በዛም ሲፈጅ አንድ አይነት ወሬ ነው። ያም ነው እንደዚህ እኔ እናቴ የሰራ ነው ማለት

እኔ ሲጀመር አውሪ ብትኝም ከዚህ በኋላ አላወራም። ሆም የትካውን ኖኖ አትፍሪ፣ አይደለም ልጆቹ ገባሽ፣ በረከትና እንትና እንትና ገባ ነው።

ከስትግባና ማለት ነው። ሳትና ስሜታዊ ሳቶኝ በስነ ስርዓት እንድትተማመኑ አትተማመኑ ግን እንድትተማመኑ፣ በስነ ስርዓት ግን ብላለች አሉ። ሌሎቻችሁ ሁላችሁ ቢኑታሉ ኮመንታተርም በቻላችሁት መጠን አትጻፉ ምንም መጥፎ ነገር በቃ ባዬ ገላኔ ምን ሆነሽ ውጤ ምን ሆነ አለ እኔ እናቴ፣ እኔ ደህና ነኝ እኮ ሀ ይ ፎርፋ ልቀይረ ታብታብ አርጉ ጋይስ ገላኔ ቤቷ አንትንላ የልጆቹ ፎቶ እንዳታረግ። ገላኔ በሬ ደግሞ ምን ሆነ? አላደረገችም። ከስር ምን ሆነስ ነው ያላት ፕሮፋይል ነው እንጂ ሰማ አላረገችም እኮ። ይሄ እኮ ዝም በሉ ነው፣ ሌላ ነገር አይደለም። ምንድነው ፎቶ አይቶ ሰው አይረዳም? አላዘነችም አላዘነችም፣ ዝም በሉ ነው ካላት፣ ሁሉ ወተት ነጭ ነው መባል አለበት። አይ ኦኬ ብላለች። ጎበስ ልጅ ወይኔ